ሙሽሪና ሙሽሪት አጃቢዎች እንግዲህ ዱባይ ገብተው ፋፈን ተሽያሉልኝ፣ ነው እኔ በጣም ደስ ብሎኛል። በዚህ አጋጣሚ ለኛ ፋሚሊዎች ለሩት ተላብሽ አናቂዎች፣ ለኔ ቤተሰቦች እንኳን ደስ አላችሁ። እውነት ኮሜንት እልል በማለት ሙሉት ማለት ነው። እንደኔ ደስ ያላችሁ ማለት ነው። ደስታችሁን በኮሜንት ላይ ግለጹልኝ እና ማታ እውነት ለመናገር ቤተሰቦች በጣም እንግዳ ነበረብኝ። እንዴት አድርጌ ቲክቶክ ልግባ ብቻ በቃ ስልኬን ከፍቼው ማለት ነው እያየው ኮሜንት ለመጻፍ ራሱ ማለት በቃ አልተመቸኝም። ብቻ የማታ የነበረው ድባብ ቲክቶክ ላይ ወይኔ ብስምላ ደባላ። እንደዚህ የሰውን ደስታ የሚያስደስታቸው እህቶች ቤታችሁ ደስታ በደስታ በቃ ሳቅ በሳቅ ይስጣል አላህ ያደርግላችሁ፣ እውነት ያላሰባችሁት እንጀራ ይስጣችሁ እያልኩ በቃ ፋፈንተሽ እያልኩኝ ስልኬ እስከ ቂጡን ከፍቼው ማለት ነው። ስራዬን እየሰራሁ እንግዳ ነበረ፣ እውነት ለምናገር እንግዳ ያለ አልመሰለኝ። በቃ ጆሮዬ ስጠራ ራሱ አልሰማም። ማዳመጫዬን አድርጌ እውነት በጣም ነው እንደዝምሉት ለላብረሽና ለሩታ ይገባቸዋል፣ ከምንም በላይ በቅርብ ደግሞ በአካል እናያቸዋለን ብዬ ተስፋ አድርጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁ በሰላማችሁ ብዙ ብትርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ሆኖ ሰብስክራይብ አድርጉኝ አትርሱኝ። እና አብርሽና ሩታ ያመዱ ባይ ገብተዋል እንደምታውቁ እንደው አጠገባቸው ያለ ሰው ታድሎ አብርሽና ሩታ ያየ ሰው ማለት ነው። እኔ በቃ ነፍሴ ውጪ ግቢ እያለኝ ነው። ዛሬ ቪዲዮስ ከሚለቀቅ ጫንቆኛል እና ዛሬ ደግሞ ቪዲዮ ካልተለቀቀልኝ እኔ እንጃ ያለው ስሜት አላውቅም። ምንም አልፈጠርም። ብቻ ስሜቱ በጣም ከባድ ነው። ሲቀጥል ደግሞ ሩታ በጣም ጠፍታለች። አብርሽ እንኳን በየሄደበት ብቅ ብቅ እያለ ነው እና ኦዲንስ ሁሉ ሩታ ሩታ እያለ ነው። አብርሽንማ አንድ ቀን መክሰስ አለብን። እውነት ቤተሰቦቻችን የሆነ በቃ ትልቅ እርምጃ መውሰድ አለብን። ሩታን ይዞልን እንዲመጣ ማለት ነው። እሱ የሄደበት በቃ በኪሱ ሸጉጣት ወይም ከጀርባውን አዝሎ መዞር አለበት ማለት ነው። ምክንያቱም የእኛም ስሜት መረዳት አለበት እንዴ። ባለፈ ምን ሲል ነበረ? ቤት ስገባ እሷ ስላለች እኔ ደስታ በደስታ ሆናለሁ፣ ዓለም ሁሉ ሙሉ ይሆናል አላለም እንዴ? እኛ እሷም ስትመጣ እኛ ሙሉ በሙሉ ደስተኛ እንሆናለን። ሙሉ በሙሉ በቃ እኔ እንጃ ዩቱብ ሩታ ከሌለች በጣም ያስተላል። በአሁኑ ሰዓት ደግሞ ሩታ መኖር አለባት። በቃ ወደ ኋላ ማለት የለባትም። የኢንስታግራም የሆነበት ቲክቶክ የሆነ ነገር ማ መገኘት አለበት እና ስጠፋ ደግሞ እኔ በጣም ነው የሚደብረኝ። እውነት ለመናገር በጣም ነው የሚያስጠላኝ። አብርሽ ደሞ ይዞራል። እውነት ነው ናቸው፣ የማይገባበት የለም። ብቻ ላይ ይጠብቀው። እውነት ለመናገር እኔ በጣም ደስ ብሎኛል። የእኛ ፋሚሊዎች እንኳን ደስ አላችሁ። እና ይህንን ቀን ስጠብቁት ስትናፈቁት በጉጉት በቃ ስንት ነገር ተብላችሁበታል። በዚህ ቀን ብቻው ማለት ነው። እና ጀግና ናቸው። ምኞታቸው ስለተሳታ ደግሞ እኔ በጣም ደስ ብሎኛል። እውነቴን ነው የምላችሁ። ደስታ የሩታና የአብርሻ አይደለም የህዝቡ ነው ማለት ነው። በስንት አንድ ሰው ነው ይሄንን ነገር የማይፈልገው የሚኖረው ምክንያቱም የፈለገ ነገር ጥራቻ እንኳን ቢኖር ትዳርና ሞት አንድ ነው እና በትዳር ደግሞ ደስ የማይለው የለም ብዬ አምናለሁ። ያው በእርግጥ አለ ይሄንን ነገር የማይፈልገው አብርሽና ሮት አንድ ላይ እንደማይሆኑ የማያስደስታቸው ሰዎች፣ ብዙ ሰዎች አሉ ብዬ አልልም፣ ግን የኛ ይበዛል ብዬ ነው ማስበው። ምክንያቱም የአብርሽና ወዳጅ በጣም ትለያላችሁ። ድንቅ ናችሁ፣ አለም ናችሁ። እንደናንተ አይነት ላይ ቤተሰብ ማግኘት አድናቂ ማግኘት መታደን ነው እውነት እኔ እንጃ አብርሽና ሩታ በጣም ከላይ ከመጀመሪያም ሲፈጥራቸው አበቃ ሞልቶ ሁሉም ነገር አሟልቶ የሰጣቸው ልጆች ናቸው ነው ብዬ ነው ማምነው። በቃ ምክንያቱም አንዳንዴ እኔ ምን እንላለሁ መሰላችሁ? ቤተሰቦቼ አብርሽ በጣም የዋህ ስለሆነ በቃ፣ ምስኪን ስለሆነ፣ መልካም እንግዲህ ስለሆነ አላለሱ። በቃ የነበረውን ነገር ወስዶ የተሻለውን እቺ እንቁ የሆነች ልጅ በቃ ምንም ነገር ማይበግላት ጥቃጥቅም ወይም ደግሞ የሆነ ነገር በቃ ይሄ ነገር የማይበግራት ልጅ ለአብረሽ መስጠቱ እውነት አንዳንዴ ጋሽና እናቱ መርቀዋት መርቀውታን ነው ምለው። ምክንያቱም የእናት የአባት መርቃት ካላችሁ ከላይ ካላህ በታች እኔ እንጃ መቼም ወጥቃችሁ አትወጥቁ ማለት ነው። ብቻ በጣም ደስ የሚል ስሜት ነው። እኔ እንጃ እኔ ስለ ሩታ እና ስለ አብረሽ አንብቢ ብባት እንደው ባነብና የሆነ ጋዜጣ ነገር ሰርቼ በቃ ለሁሌ ማስታወሻው አስቀምጠው ደስ ይለኝ ነበር የኛ ልጆች እና ወልደው ደግሞ ለማየት ያብቃን። ከብረው ስመው የልጅ ልጅ አሳይተውን አንቃ አላማችሁ ሰፊ አድርጋችሁ አልሙ። ለእውነት ለእውነት እኔ ለአብርሽ እና ለሩታ አላቅም። ብቻ የእኛም ውዴታ የእኛም እንደዚህ የምንሰጣቸው ፍቅር በአንድነት ሩታ ለብቻ ሳይሆን አብርሽ ለብቻ ሳይሆን በቃ በመሀላችን ምንም አይነት ሰይጣን ሳይገባ እነሱ የማይለያይ እኛን የማይለያይ አብሮ እንደዚህ አንድነታችን አሳይተን ጉዞአችን እንደምንቀጥል ደግሞ ድዋ አደርጋለሁ። እናንተን ድዋ ታደርጋላችሁ ብዬ ተስፋ አደርጋለሁ እና ውድ ቤተሰቦቼ በጣም ደስ ብሎኛል። ደስ ስላለኝም ደግሞ እናንተንም እንኳን በድጋሚ ደስ አላችሁ። እንግዲህ ልጆቻችን ቪዲዮ ይለቃሉ ብዬ አምናለሁ። መልካም ቀን ተመኘ ሁላቸው ባላችሁ በሰላም